ባዩሽ ከእስር ቤት ተፈታች። ወይዘሮ ሜላት ባዩሽን ገደለቻት። አንቺ አረመኔና ጨካኝ ነሽ። ልጆችን ያሰቃየሽውና ቤተሰቤን የበጠበጥሽው መኖር አይገባሽም። ፖሊስም ሆነ ሕግ እንዲሁም ፍርድ ከሌለ እኔ በራሴ ፍርድ ሰጥሸለም ወይ ብላ ጭንቅላቷን ብላ ደፋቻት። በጣም ያሳዝናል። ሰላምዬ፣ እንዲሁም ሀኒቸ ሞላ ቤተሰቡ በድንጋጤ አፍጠው ቀሩ። ወይዘሮ ሜላት በፍጹም የማይታመን ነገር እንደዚህ ታደርጋለች ተብሎ ማንም ያሰበና የገመተ የለም ነበር። ወይዘሮ ባዩሽን ግን ልኳን ሰጠቻት። መርማሪ ፖሊሶቹ እጅጉን ደንግጠው እጅጉን ልባቸው ተሰብሮ አቀርቅረው ቀሩ። እንዴት እንደዚህ ታደርጊያለሽ ወይዘሮ ሜላት? እኛ በራሳችን ፍርድና ፍርድ ቤት እናቆማት የለም ወይ? ለምን እንደዚህ አደረግሽ ብለው ሲሏት፣ ይህ ይገባታል ብላ አለች። የዚህ ሁሉ ዋና መንስኤ በቃሉ ከእስር ቤት ማስፈታቱና ወይዘሮ ሜላት ደግሞ ለባዩሽ ልኳን መስጠቷ ነው። በቃሉ እንደሚከተለው እየተመረመረ ይገኛል። ከባዩሽ ጋር ያለህ ግንኙነት ምንድን ነው? ለምንስ ነው ከእስር ቤት ያስወጣሃት? ብሎ ሲጠየቅ እኔ ምንም አይነት ግንኙነት የለኝም፣ ነገር ግን አንድ ንጹሕ ዜጋ ምንም ሳይሰራ እስር ቤት መበስበሱ ስለሚያሳዝነኝ እኔ የትልቅ ንግድ ባለቤት እና የትልቅ ቢዝነስ ባለቤት ነኝ እና ማንኛውም ሰው ሲጎዳ እምፈልግና እምፈቅድ አይነት ሰው አይደለሁም። እኔ መልካም ነኝ፣ በማለትም ለመርማሪዎቹ ተናገረ። ቢሆንም ግን መርማሪዎቹ ፍጹም ሳያምኑት ቀርተው አቶ በቃሉን ያለበትንና ንግዱ ደግሞ ከምን ደረጃ ከምን ተነስቶ ምን ደረጃ እንደደረሰ ጥናትና ምርምር እያደረጉ ይገኛሉ። አቶ ኖላዊ አሲርን በጣም ተቆጣው፣ እንዴት ልጅ ላይ እንደዚህ ታደርጋለህ ብሎ ሲለው፣ ምን ነው ፋያው እኔ ያልኩት ነገር ትክክል አይደለም እንዴ? እስኪ ንገረኝ፣ እኔ ምን አደረግኩኝ? ደግሞም እኮ እውነትም ትታናለች። እሺ እኛስ ምንም አይደለም። ነገር ግን እንዴት አንተን በእጆቿ አድጋ አንተን ተንከባክባ እንዴት ቤተሰቦቿን ስታገኝ ትለወጥብሃሌ ብሎ ሲለው ምን ነው ልጄ መች ተለወጠችብኝ ምግብ እየመጣች እየሰራችልኝ አይደለም እንዴ ብሎ ሲለው አረባካ አባዬ ታውንጅ ፋየው እንዲህም አትበል የእውነት አንተ ምግብ እሷ እንኳ ባሰራ አንተ መስራት አቅቶህ ነው። እራስህን ለምግብ ብቻ ነው እንዲያዘጋጀኸው እራስህን ባትዋሽ ይሻላል። ምክንያቱም አንተ ውስጥህ እኔ የማስበውን በሙሉ አንተ ታስባለህ፣ ነገር ግን በፍጹም ማመንና መፍቀድ ስላልፈለክ ነው አልፈለክ ነው እንጂ እውነታው ግን እኔ ያልኩት ነው ብሎ ሲል ምን ላርግ ብለህ ነዋ ሲል ሀንዬ እኮ ለብዙ ዓመታት ስትሰቃይና የእውነትነው ምልህ ልቧ ሲሰበር ነበረ። እናም አሁን ላይ ይሄንን ነገር ብተዋትና እንደፈለገች ደስታዋን ብታጣጥም ምን ይሆን ብለህ ነው ልጅ። አሁን በል ይቅርታ ተጠይቃታለሁ ብሎ ሲለው ምን ነው ፋየው እኔ ሀናን አሁና ልጅ የእውነትን እኔን የምትወደኝ ከሆነና ሀንዬን የን በነጻነት እንድትቧርቅ እና እንደ ልጅነቷ ተመልሳ ከእናቷና ከቤተሰቦቿ ጋር እንድታጣጥም ከፈለግን እኛ ልንተዋትና ልንረዳት ይገባል ብሎ አሲርን ማስጠንቀቂያ ሰጠው። አሲርም እሺ አንተ ካልክ አንተ ማስቀየም ስለማልፈልግ ብቻ ሁሉንም ነገር አደርጋለሁ፣ ግን አምኜበት አይደለም ብሎ አለው። ተባረክ ልጄ፣ አመሰግናለሁኝ ብሎ መረቀው። ምንም አይደልፋየው አንተ ያልከኝም በሙሉ አደርጋለሁ ምክንያቱም ሰው ባልኖረኝ ሰዓት ሰው ሁነት ስለተገኘህልኝ ብሎ አለው። ወይዘሮ ሜላት ለአሲር ስራ ሰጠችው። ቢሆንም ግን አሲር ስራውን አልቀበልም፣ ወንድሜ ደሜ ጠፍቶብኛል ብሎ ሲል፣ ምን ማለት ነው አልገባኝም። ታዲያ ይህ ከወንድም ጋር ምን አገናኘው ብሎ ሲል፣ አንቺ ቤት ራሱ እየመጣ የነበረው ልጅ ማለቴ ያው የእርግብ ፍቅረኛ የነበረው እናም አንችን ራሱ በጣም መልካም እና ደግ ሴት ናት እያለ ሲል ነበር ይሄን ያህል አዎ እቤቱ እቤት እዝ መጥቶ በደንብ ስላስተናገሽው ና እንደ ሰው ስለቆጠርሽው፣ ሆስፒታል ታመሽ ራሱ እየተደበቀ መጥቶ አይቶሽ ነበረ። እናም ይህን ያህል ነው መልካምነቱ። እሱን ሳላገኝ በፍጹም አልተኛም፣ ስራም አልፈልግም። እንደ እኔ ካዘንሽና የእውነት ለእኔ የምትቆረቆሪ ከሆነ ተምቹን በማፈላለግ እባክሽን አግዥኝ ብሎ ለመናት። እሷም ደግሞ አንተ ያልከኝም በሙሉ አደርጋለሁኝ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 ኖላዊ ድራማ እንደቀጠለ ይገኛል። ሰላም ሰላምዬ ዛሬ አሲድን ቀጥራ አገኘችውና ምን ነው ይህን ሰሞን ቶቶሎ እያገኘሽ ነው ሰላም ብሎ ሲላት፣ ምን ችግር አለው ቶቶሎ ባገኘ። ቆይ ትኮራለህ እንዴ? እንዴ ለምንድን ነው የምኮራው? ማለቴ ብትወደድ ብትፈቀር ብዬ ነው። ስለምንድን ነው የምታወሪው? እኔ እኮ እወድሃለሁ አፈቅርሃለሁ። አረባከሽ አሁና እኔ ግን ሀናን እኮ ነው የምወዳት የማፈቅራት። ተረጋጋ። ለማንኛውም እየቀለርኩ ነው። እ ሙዲ አሽብኝ ማለት ነው። ያው እንደዛ በለው። እልቅስ አንድ ቁም ነገር ላወራህ እፈልጋለሁ። እሺ፣ አውሪ። ምንድን ነው እሱም የማወራህ? ነገር ለምንድን ነው ሀናን የምታስጨንቃት? ነው። ምን ማለት ነው ሀናን የምታስጨንቃት? ማለቴ ለምንድን ነው እንደዛ ይተናገርካት? አረ ተረጋጊ ሰላም። እኔ ምን ተናገርኳት? አንቺ አታስቢ ምናምን ተቀይረሻል ከኛ ለማራቅ እየሞከርክ ነው እንዴ ይው ልጅ ሰላም እኔ የተናገርኩት ሀቁንና ሀቁን ብቻ ነው ደግሞም ሀና ራሱ ውስጧ ያውቃል እስኪ ንገሪኝ እናንተን ካገኘች ወዲህ ፋዘርን እኛን ሁሉ አልተዎችም እንዴ አንተ ማንህና ነው የማትተወው እሺ እኛ ተራ ሰዎች ልንሆን እንችላለን ነገር ግን እንዴት ያሳደጋት አባቷ ልትተው ትችላለች አያያይ አማሀኝተህ ብላ ሲባል ሰምተህ ታውቃለህ ምክንያቱም ጭራሽ ሀና አባቷን አልተዎችም። እንደዚ ነው የሚመስልሽ። ትሰማኛለህ፣ የሆነ ሰዓት ሃናን ከጎዳሀት ከጎዳሻት ቤተሰባችሁን ነው እማቃጥለው ብለህ ነበር። እናስ እኔ ደግሞ ዛሬ ሀናን የምታናድዳትና የእውነት የሆነ ነገር የምታረጋት ከሆነ እኔ ራሴ ነኝ በቁምህ የማቃጥልህ ብላ ዝታበት ሄደች። ከዛም ከመደንገጡ የተነሳ ምን እውነት እኔ አሲር ላይ በቃ ዛት ሽቤ ማለት ነው። ትሰምኛለሽ? የእውነቴን ነው የምልሽ ሰላም መቼም ቢሆን አለቅሽም፣ ግን ምን ዋጋ አለው? ይህና ህዝብ ብቻ ስለሆንሽ ላከብረሽ እወዳለሁኝ፣ ግን ይች ከምንቱ አፈር የተፈጠረች ናት በለው ብሎ አሲርም ወደምሄድበት ሄደ። አቶ ኖላዊ ወደላይ ወደላይ እያየ ቆይ እንደው የእውነት ተምቹ የት ሂዶ ይሆን ግን ቆይ ግን ምንስ እየበላ ይሆን? ምንስ እየጠጣ ይሆን? እያለ እያሰበና እንዲሁም ደግሞ እያብሰለሰለ እስኪ ልተኛ ብሎ ለመተኛት እየተዘጋጀ ውይ፣ እስኪ የለሊን ልብስ ልልበስ ብሎ የለሊን ልብስ ልለብስ፣ ቀጥ ብሎ ሊሄድ ሲል ሀንቾ ከፍታ ገባች። ሀንዬ ምን ነው? በጥፍ ጨረቃ እንደዚህ የመጣሹ ምን ተፈጥሮ ነው ብሎ ሲላት፣ አባዬ እልቅስ ስ ይቅርታ አድርግልኝ ብላ ለመነችው። ምንድን ነው የተፈጠረው ነገር? እኔ ልጅ ምንድን ነው? አሲርን አግኝቼው ነበር። እናስ፣ እናማ በብርቅርቅ ነገር እና ቤተሰብሽን ካገኘሽ በኋላ ትተሽናል ብሎ አለኝ። ምን? አዎ፣ ግን እኮ አልተወሽንም። አይ አባዬ፣ እንደዚህ እያልክ እኔ እንዳይከፋኝ ብቻ እያታለልከኝ መኖር አልፈልግም። እና እውነቱንና እውነቱን እንድትነግረኝ ነው ብላለች ታዲያ እኮ እኔ እውነቱን ነው የነገርኩሽ አይ አንተማ እየዋሸኸኝ ነው አባዬ አሲር ትክክል ነው እኔ ወደ ራሴ አልሆንኩም የእውነቴን ነው ምልህ አፌ ሌላ ነገር ቢል ልቤ ግን የእውነትም ለካ ወደ ቤተሰቦች ሂዷል ማለት ነው አለምህ ሁለ ነገርህ ጭራሽ ትታሂዳለች ብላ አለቀሰች አሁን የምፈልገው እንደ ልጅነቴ እንድታቅፈኝና እንዲሁም ደግሞ ይቅርታ ሰላምዬ እዝራን አናገረችው። በቀጥታው እኔ እምልህ ከሀና ምንድን ነው የምትፈልገው? ሀናንስ ደግሞ ምን ያህል ነው የምትወዳት፣ ወይስ ደግሞ የምታፈቅራት? ብላ ጠየቀችው። ምን ማለት ፈልገሽ ነው ሰላምዬ? እስኪ ንገሪኝ። ይኸውልህ እዝራ፣ እኔ ወዳ ወዲህ እንዲህ ማለት አልፈልግም እና ለሀና ያለህን ስሜት ምን እንደሁ እንድትነግረኝ እፈልጋለሁ። አልገባኝም ማለቴ፣ ተወዳታለህ ወይስ አትወዳትም? ሲቀጥል ደግሞ መጀመሪያ ለምን ቀረብካት? በኋላስ ደግሞ ለምን እራብካት? እስኪ ምክንያትህን ልትነግረኝ ትችላለህ? ብላ ስትጠይቀው ይኸውልሽ፣ ሰላምዬ እውነት ለመናገር እኔ ማንንም ቀርቤ አላውቅም፣ እና ደግሞ በቀረብኩ ሰዓት በጣም እፈራለሁኝ። ምናልባት ሀና ባትቀበለኝስ? ቆይ አንተ ለምንድነው ታዲያ የማጠይቃት? ይፋውን ምን ማለት ነው? ማለቴ ሀና ተወደኛለች እንዴ ትሰማኛለህ እኔ ተወድሃል ላይ አላልኩህም ነገር ግን የምታውቀው ደግሞ ስጠይቃት ነው እንጂ አፍህን ዝም ብለህ ለጉመህ ታዲያ እንዴት ነው ልታውቅ እምትችለው አረ ተው ግደለህም ለህም ተው ብለው አስረግጣ ነግራው ሄደች መርማሪዎቹ ወይዘሮ ሜላት ቤት መጥተው ቡና ጋበዘቻቸውና እኔ ምልሽ ሜላት አቤት ቆይ ግን እስኪ ንገሪኝ ምን እየተካሄደ ነው ቆይ ደግሞ ዛሬ ለመመጣችሁ እኛማ ስለ ወይዘሮ ባዩሽ ልንነግርሽ ነው። እሺ። ወይዘሮ ባዩሽ ደግሞ ምን ሆነች? እንግዲህ ከእስር ትፈታ ነው። ምን? አዎ። ቆይ እሷ ወንጀለኛ አይደለች እንዴ? ምክንያቱም እናቴን መርዛለች፣ የልጅን ሕይወት አበላሽታለች፣ ሲቀጥል ደግሞ ምላሴ ላይ ሽጉጥ ደቅናለች። እናንተ አለመግደሏን ነው እንደምታዩት? እኔንም እኮ ገላኝ ነበረ። እና ይሄ ሁሉ መረጃ አይሆንም እንዴ? አይ እዩልሽ በእርግጥ አሻራው ቢገኝም እንኳ ግን ሌላ ተጨማሪ ምርመራ ያስፈልጋል። እና ደግሞ የሆነ የሚመሰክርባት አካል ሊኖር ይገባል። ካልሆነ ግን ዋናው ነገሮቹ የሚጠቁሙት ሁሉም ነገር ወደ እርግብ ነው። ምን? አዎ፣ በማንኛውም ሰዓት ወይዘሮ ባዩሽ ልትፈታ ትችላለች። ስለዚህ ያለው አማራጭ መጠንቀቅ ነው ብለው አስረግጠው ነግረዋት ሄዱ። ወይዘሮ ሜላት ትሰምኛለሽ፣ ባዩሽ ባትለቀቅ ይሻልሻል። የእውነት ከተለቀቅሽ እኔ ራሴ ነኝ ማጠፋሽ፣ እያለች ዛቻዋን ቀጠለችበት። ወይዘሮ ባዩሽ የእርግብን ጓደኛ እሺ ምን ተካሄደ እያለች ስጠይቃት በአሁኑ ባይሳካልኝም እንኳ ቀጣይ ላይ ግን እንደሚሳካልኝ ተስፋ አደርጋለሁኝ ብላለች። ምን ማለት ነው? ነገርኩሽ እኮ ዛሬ አይሳካልኝም ማለት እኮ በቀጣይ ከተሳካልኝ ሁሉንም ነገር አሳልፌ እሰጣታለሁ እያልሽ ነው ማለት ነው? አዎ። ታዲያ እንግዲያ አንቺን ለማሳሰር ያለኝ አማራጭ እኮ እርግብን አግኝቼ እርግብ አንቺ ላይ እንድትመሰክርብሽ ነው። አይ ተሳስተሻል። እኔ እኮ እስር ቤቱ የራሱ እውጭ ሰው አለኝ። ምን እንግዲህ ቻዩ እና እኔ ነግሬሽ ነበር እኮ። መቼም ቢሆን አታሸንፊኝም። እረ አንቺ አረመኔ ነሽ? ዛሬ ግን ምግብ አይመጣልሽም እንዴ ምን ነው ምግብ ይመጣልኝ ላንቺ ላካፍልሽ ነው እንዴ? አያይ በምግብ በኩል እንኳ እንደማትጨከኝብኝ አውቃለሁኝ ብላ ስትላት፣ አረባክሽ እንዴት ነው ያወቅሽው? ድብና አድርጌ ነዋ። በይ ለማንኛውም ምግቡ ሲመጣ እናያለን ብላ አለች። በቃሉ በቃሉ ሲመጣ ገና ዛሬ ጀግና እንደሆንኩኝ አወቅኩ ብላ አለችው። ምን ተፈጠረ? እርግብን እንዳሸሸሃት ሰማሁኝ። ምን መርማሪዎቹ ሂደው አጧት እና በጣም ጀግናን ሀርን ብላ ስትል ምን ነው እንዳልገባ ሆንክሳ አይ ያው የኔ ሰዎች ናቸው እና ታዲያ አንተ ሰዎች ማለት የረ አንተ ራስ አይደለህ እንዳያደረግከው አዎ ለማንኛውም እኔም በቅርቡ ከዚህ መፈታት አለብኝ በቃሉ አለችው አረ ተረጋጊ ለማንኛውም ምግብ ስላልይዘህልኝ ስላልመጣ መሄድ አለብኝ ብላ ስትሄድ፣ ወይኔ ይችን ሴትዮማ መጫዋሻ ማድረግ አለብኝ ማለት ነው። አሁን እኮ እንደ ቃቃ እየተጫወተችብኝ ነው ብሎ በቃሉ።